ሰላም ጤና ይስጥልን። ውድ የፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እነሆ ሳምንታዊው የብርቶቹ ፕሮግራም ከድሬዳዋ ቴሌቪዥን አሁን ጀምሯል። እንግዲህ የብርቶቹ ፕሮግራም ድሬዳዋን ፈተሽ በርበር እያደረግን ብርቱ ብርቱ ሰዎችን ወደ እናንተ ማቅረባችን አሁንም እንደቀጠለ ነው። ዛሬ ሳቢያን አካባቢ፣ ገብርኤል ቤተ ክርስቲያን አካባቢ እገኛለሁ። እዚህ ደግሞ አንድ ብርቱ ለማግኘት ነው። ለረጅም ዓመታት ከጓሯቸው ነው ምግቡንም ምኑንም የሚያገኙት ዳለ የጓሮ አትክልት የበለጸገ አነስተኛ ግቢ ውስጥ አነስተኛ ግቢ ውስጥ እንግዲህ ከጓሮ አትክልት የራሳቸውን የምግብ ዋስትና ያረጋገጡ ቢያንስ እደጅ ሄደው የማይገዙ የማይገዟቸው የጓሮ አትክልቶች አሉ። ዛሬ ይሄንን ተሞክሮ ለማየት ነው የመጣ ነው። ማን ነው የሚለውን አብረን ገብተን የምናይ ነው የሚሆነው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃ ተገኔ፣ በካሜራ ዳዊት መስፍን ጋ ነው ቆይታ የምናደርገው። ገብተን አብረን እናያለን። ጓሮ ውስጥ ምን ምንድን ነው ያለው የሚለውን እንፈትሻለን ማለት ነው። መልካም ቆይታ ይሁንላችሁ። ዛሬ እንግዲህ እንኳን ደህና ቆያችሁኝ። ዛሬ የጓሮ አትክልት ተራ በለው ብዙ ነገር አለ፣ ሁሉ ነገር አለ። አዎ እንግዲህ አዎ ብዙ ነገር አለ እና ያለና ዛሬ እንግዲህ አዎ ቡናም አለ አለ እና ያለ ውድ የፕሮግራማችን ተከታታዮች እየተከታተላችሁ ያላችሁት የብርቱዎቹ ፕሮግራም ነው። ቀደም ሲል እደጅ ላይ ያስተዋወቅኳችሁ ደለለኝ ማስረሻ እሳቸው ናቸው። እንግዲህ ግቢያቸው ውስጥ መኖሪያ ቤታቸውም ነው። በአነስተኛ ከመኖሪያ ቤቱ ተረፍ የሚለው መሬት ላይ ደግሞ ከአስር በላይ የሆኑ ለምግብ ፍጆታ የሚውሉ የጓሮ አትክልቶች አሏቸው። እንግዲህ ከፍሬያቸው በተለያየ ጊዜ እንደሚደርሰው ይበላሉ ይጠጣሉ፣ ማለት ነው። ከምግብነት አለፍ ሲል ደግሞ ወደ ደጅም አልፎ አልፎ ይሸጣሉ። እንግዲህ አቶ ደለለኝ እናመሰግናለን። አቶ ደለለኝ ማን ናቸው? አቶ ደለለኝ ማስረሻ። እንግዲህ ቀደም ሲል ያው ወታደር ቤትም ትንሽ ጊዜ ሰርቻለሁ አገልግያለሁ፣ አንድ 14 ዓመት እስከ ደርጉ ድቀት ድረስ። በመጀመሪያ በልጅነቴ ነው ያው ከትምህርት ቤት ይታየ በ69 ዓ.ም ተመረተ። ወታደር ቤት ገብቼ ነበር አገልግያለሁ። በማረግም ሻምበል ደረጃ ደርሻለሁ። ሻምበል ደለለይ ማስረሻ ግን ነው። እኔ ሻምበሉን ከደርግ ውድቀት በኋላ እውነት ለመናገር ረስቼዋለሁ። አቶ ደለለይ ነው። ድሬዳዋ ዩኒቨርሲቲ ነው በሲቪል ዓለም አሁን እየሰራሁ ያለሁት። በ1999 ዓ.ም ተመረተ ጀምሮ ድሬዳዋ ዩኒቨርሲቲ ተቀጥሬ በተለያየ ስራ መስክ ስሰራ ነበረ። እዛ ስሰራ መጀመሪያ መጽሐፍ ግንጃ ቤት ነው ተወዳድሬ መጀመሪያ የገባሁት 1999 በየካቲት ወር በመጽሐፍ ግንጃ ቤት ነበረ። ከዛ የውስጥ እድገት ሲኖር እያልኩ እያደኩ እያደግኩ ያው መቸም ራሴ ማመስገን አይሁን እንጂ አለቆችም በጣም በስራዬ ይረኩ ስለነበረ የንብረት አስተዳደር ቡድን መሪ እስከ መሆን ደርሻለሁ ከዛ በኋላ ያው ጡረታ ጊዜ ሲደርስ ጡረታ ወጣሁኝና እንደገና አንድ ሁለት አመት ከቆየው በኋላ መልሰው በኮንትራት ቀጥረውኝ አሁን እዛ እየሰራው ነው ያለሁት አሁንም አሁንም ንብረት ሎጂስቲክ ና ንብረት አስተዳደር አስተባባሪ የሚለው ቦታ ላይ ተወዳድሬ አሁንም እየሰራው ነው ያለሁት እንግዲህ ከየጓሮ አትክልት በዚህ በመኖሪያ ግቢያችሁ ውስጥ የጓሮ አትክልቶች አሉ፣ በጣም የሚያማምር ለዛውም፣ ደግሞ ለውበት ብቻም ሳይሆን ለምግብ ፍጆታ የሚውሉ አትክልቶች አሉ። እንዴት ከዚህ ጋር ተቆራኛችሁ? እንዴት ጀመራችሁ? እንግዲህ ለዛውም ከተማ መሀል። ይሄ ከልጅነት ጀምሮ የመጣ ነው። አንደኛ የገበሬ ልጅ ነኝ። በሁለተኛ ደረጃ ስንማር ያው ገጠሩ ውስጥ ሚሽኖች ፈረንሳዮች ነበሩ እና አንድ ሳብጀክት እውነት ለመናገር እስከ ስድስተኛ ክፍል ድረስ አንድ ሳብጀክት ጋርደን የሚለው የጓሮ አታክልት እየሰራን አንድ ሳብጀክት አለ። እንዲያውም ይሆን ትዝታ አለኝ እዛ። እና አንዳንድ ጊዜ ለራሳቸው ፍጆታ የሚውል ጥቅል ጎመን ያስተክሉናል፣ ፈረንሳዮች ናቸው። ካሮት ያስተክሉናል፣ ጎመን ያስተክሉናል። እና አሰራሩን እዛ ነው በይበልጥ የለመድኩት። እና እንደ ሆቢ የሆነው እዛ ነው። እና አንድ ጊዜ እንደውም ፈረንሳው ምንድን ነው ያለኝ እየሰራ እያለ ግን ጥሩ ትሰራለህ፣ መስራት ትሰራለህ። ያመሰግነኛል ብዬ ካሮቱን ስተክል አንገቱ ድረስ አፈር አለበስኩት። እንዴት እንደዚህ አድርገህ ትተክላለህ? አንተ አንተ ነ አሁኑ ጉድጓድ ውስጥ ጨምሬ አፈር ብሞላብህ አትሞትም ወይ ብሎ አለኝና ሳቀብኝ። እሞታለሁ አልኩት አፈር ብሞላብህ እና ስለዚህ አታክልትም አየር ስለሚያስፈልገው ለምን እንደዚህ አርገ ተከልክ? ያለኝ ነገር ሁል ጊዜ ትዝ ይለኛል። ልጅ ሁኜ ማለት ነው እና በዛን ጊዜ የተማርነው እንደ ሆቢ ሆነልኝና ሁል ጊዜ እንደውም ካልሰራሁ በቃ ደስ አይለኝም። ከስራ ስመጣ የሚሰራ ስራ ከሌለኝ በስተቀረ ጊዜው ራሱ አይሄድልኝም፣ አይመሽልኝም ዜና ሰዓት እስከሚደርስ ድረስ ሁለት ሰዓት የኢትዮጵያ ቴሌቪዥን እንትን እስከምል ድረስ በቃ ዜና እስከሚጀምር ድረስ የግዴታ ስራ መስራት አለብኝ። ያ ነው። የበረንዳ መብራት ስላለ በመብራትም እሰራለው። እንደዛ አደርጋለው። አዎ ማታ ማታ ነው የምኮተኩተው። እኔ መርአት አብተ ጊዮርጊስ ይባላለሁ። የአቶ ደለለኝ ማስረሻ ባለቤት ነኝ። እና አቶ ደለለኝ ይኸው እንደምታዩት ግቢው ይሄን የመሰለ ግቢ ነው። ያው እረፍት የለውም፣ በስራ ተጠምዶ ነው የሚውለው። ከስራ ሲመለስ ጣሳዎች፣ ፕላስቲክ መሬቱ እንኳ ቢ አንሰው ፕላስቲክ የዘይት ፕላስቲኮችን እየቆረጠ እነዚህ በነዚህ አፈር እየሞላ እና አትክልቶች እየተከለ እነዚህን የመሳሰሉ ለምግብ ፍጆታ የሚውሉ እንደ ጎመን፣ ቃሪያ የመሳሰሉ የተለያዩ ነገሮች እየተከለ ለቤታችን አገልግሎት የሚሰጠን ነው እና እኛ እኔ ከሶስት አመት በፊት ነው ቀፊራ ሄጄ ቃሪያ፣ ጎመን ምናምን ገዝቼ የማውቀው እንጂ ከዛ ወዲህ ገዝቼ አላውቅም። ከግቢያችን ነው የምንጠቀመው። እንደውስ እስከሚሰለችን ድረስ ነው እየተጠቀምን ያለ ነው እና እኔ እንደውም ረባክ ምግብ እንኳ ለመብያ ጊዜ የለውም። እነዚህን አትክልቶች ሲተክል ካልጨረሰ ምግብ አዎ፣ ምግብ አይበላም። ያንን ስራውን ጨርሶ ሲያበቃ ነው። መድኒት ሲረጭ መሰላሎች፣ እነዚሁና እነዚህ መሰላሎች አሉት። ዛፍ ላይ ተንጠልጥሎ መድኒት ሲረጭ ሲቆፍር ውሃ ሲያጠጣ ነው በቃ ማታ መሽቶ ነው የሚገባው ዜና ሊያዳምጥ እነዚህ ነው እንጂ ውጭ ሄዱም ያመሽበት የለውም ከስራ መጣ አትክልት ውስጥ ነው ጓደኞቹ እነሱ ናቸው ያው ልጆቻችን አድገው አሁን በፊት ልጆች ሲያስጠና ምን ሲል ነበር አሁን ደግሞ ከልጆች ማስጠናት ወደ አትክልት ነው የዞረው እና። እነዚህን እየሰራ እንደ ልጆቹ ነው የሚያቸው አትክልቶችን ከማንም በላይ እንግዲህ በዚህች ግቢ ውስጥ መንገድ በጠባቧ መንገድ ነው የምንወጣው በዘይት ጀሪካን በተለያዩ ነገሮች እየተከለ አንዱን ከአንዱ ሲያራባ ሲመጣ ከስራ ሲመጣ ችግኝ ይዞ ነው የሚመጣው የሚተከሉ የፓፓዬ ችግኞች የሎሚ ችግኝ የሙዝ ችግኝ ነው ተሸክሞ የሚመጣው እና እነዚያን እያመጣ ይኸው እንደዚህ እያራባ እዚህ ደረጃ ደርሰናል። ለምንመገበው ከምንመገበው አልፎ ለእንዶ ለተለያዩ ነገሮች ሸጠን ሁሉም እንጠቀምበታለን። አለ ቡና እንገዛለን፣ ሸጠን ዘይት እንገዛለን፣ ሎሚ ሸጠን ብርቱካን፣ እንትን፣ ወይን እነዚህን የመሳሰሉትንም ሸጠን ከእኛ ተርፎ ለሌላ ለጥቅም ከውጭ ለምንገዛቸው እንኳ እናውለዋለን። ይህን ነገር እና መልካም ነው። በጣም ደስ ይለኛል። እኔም ይህንን ሲሰራ ደስተኛ ነኝ። ይፈጆ የአትክልቱ ቦታ ይሄ ግቢው እንግዲህ ሁለት መቶ አምሳ ካሬ ሜትር ነው። ጠቅላላ ግቢው ይሄ ከነቤቱ። አዎ ነበረ፣ እዚህ አካባቢ ነው። ሁለት መቶ አምሳ ካሬ ሜትር የሚባለው። ግን ትንሽ ሰፋ አድርጊ። አሁን ኮንቴነሩ ያለበትና ወደዛ ያለው ቦታ እኔ ነኝ አስፈቼ ያዝኩት። እና ያቸው በዚችው ባለችው ቦታ በቃ የተወሰኑ አትክልቶችን እየተከልኩ እጠቀማለሁ። ምን ያህል ይሆናል? አሁን አጠቃላይ አትክልቱ እንደው ምን ያህል ይሆናል? ሁሉም የሚበሉ ናቸው? እኔ በእርግጥ አሁን ምን ያህል ነው ይሄን ያህል ነው ልልሽ አልችልም። እኔ ዝም ብዬ መትከል ነው እንጂ ያየሁትን ቦታ ካለ ይቺ ቦታ ለዚህ አትክልት ትሆናለች ብዬ አስቤ ቆፍሬ አዘጋጅቼ አንጥቼ መትከል ነው እንጂ አሁን ስንት አይነት አለ። ምናልባት ቅድም ቄሲስ አድማሱ ሲናገሩ እሳቸው አስራ ሁለት አይነት ከአስር በላይ ይሆናል ሲሉ ሰምቻለሁ። በገዛ ግቢ እንግዲህ እንዴት ነው? ድካም የለውም አትክልት ማንከባከብ ማለት አንድ ልጅ ወልዶ ትልቅ ደረጃ እስኪደርስ መጠበቅ ነው። ድካም በእርግጥ የለውም ማለት አይቻልም። ድካም አለው፣ ድካም አለው፣ ግን ፍቅሩ አለ። ይሄን ያህል ፍላጎቱ ካለ ፍቅሩ ካለ ለስራ ፍቅሩ ካለ በአሁኑ ወቅት እኮ ጠቅላይ ሚኒስትራችንም ተናግረዋል። እሳቸውም አንዳንዴ ሲሳተፉ ያለው እና ማንም ሰው በጓሮ አታክልት ራሱን ይቻል። በጓሮ አታክልት የጓሮ አታክልት እንኳን በጣሳ ላይ እኔ ራሴ በጣም የማደንቃቸው ሰዎች አሉ። ምንድን ነው የማደንቃቸው? በቴሌቪዥን ምናምን ሲቀርቡ ሳይ በአደራርበው ግርግዳ ላይ እንደውም አስጠግተው በጣውላ ሰርተው ስቴጅ ሰርተውለት ደራርበው የተከሉትን ሰዎች ሳይ ባላቃቸውም በጣም ነው በልቤ የማመሰግናቸው። በጣም ወዳቸዋለሁ፣ አደንቃቸዋለሁ። እንደዛ የሚሰራ ሰው እና ያን ያን ሳይ እኔም ተነሳሽነት በውስጥ ያድሮ። ያው በልጅነቴ እኔ በእርግጥ አሁን ስለተነገረ ሳይሆን በልጅነቴ ቅድም እንደተናገርኩት ከልጅነቴ ጀምሮ ያለ ነው። የግብርና ስራም ተሳትፊያለሁ። ለውጥ እንደተደረገ እዚህ ድሬዳዋ ነበር የምማረው ከስምንተኛ ክፍል አቋርጬ ሄጄ ይሄ አፓ ምናምን እንትን ባለ ጊዜ እናቴ ይሞትብኛል ብላ ወደዚያ ወደ ገጠር ሄጄ በግብርና ስራ እስከ 69 ሚያዝያ ዓመተ ምህረት ድረስ በግብርና ስራ ስተዳደር ነበር እና የገበሬም ልጅ ነኝ። ስማረም ግብርና እየሰራሁ ነው የተማርኩት። በቃ አብሮኝ ያደገ ነገር ነው። ችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን የብርቱዎቹን ፕሮግራም ነው። ብርቱ ብርቱ ሰዎችን ወደ እናንተ እያቀረብን ነው። ዛሬ እንግዲህ በአቶ ደለላይ ማስረሻ ቅጥር ግቢ ውስጥ ነው የምንገኘው። እንደነዚህ የመሰሉ የጓሮ አትክልቶች የበለጸገ ግቢ ነው። እንግዲህ ስለ አቶ ደለላይ ማስረሻ ጎረቤቶቹ፣ የቅርብ ሰዎች ምን ይላሉ የሚለውን ከነሱ እንሰማለን። እናመሰግናለን። እንተዋወቅ እስቲ ወይዘሮ ላቀች ገበየው እንግዲህ አቶ ደለለኝ ግቢ ውስጥ እንግዲህ ከአስር በላይ የሚሆኑ ለምግብ ፍጆታ ብቻ የሚውሉ የጓሮ አትክልቶች አሉ። እስቲ መቼ ነው የሚያውቁት? ይሄንን ስራውስ እንዴት ያወታል? የቆየ ነው። በእውነት እንደ እውነቱ ከሆነ ደለለኝ በጣም ጠንካራ ሰው ነው። ቢያመውም ቢደክመውም አትክልቱን አይተውም። እኛም ብዙ በልተናል፣ ብዙ ተጠቅመናል። አንብሶኩ፣ ሎሚው፣ መንደሪኑ። በቃ ስራው 24 ሰዓት አትክልት ነው ከአትክልት ጋር ነው ጨዋታው። እና አንድ ጊዜ በአጋጣሚ ለአትክልቱ አሸዋ ማዕድ ነው መሰለኝ እየቆፈረ ይፈልግ ነበር። እኔ ማዳበሪያ እየፈለገ ከየቦታው ማዳበሪያ እየተሸከመ እያመጣ እያስተካከለ ነው። ከዛ እኔ አካባቢ ሲቆፍር ሽፍንፍን ብሏል፣ አላወኩትም። ቆሻሻ ይጥሉብናል እዛ እየመጡ እና አንተ ደግሞ ማነህ አልኩት። ምን አገባሽ አለኝ። ወይ ሰው ካለ ነገር ሰው ስራ የለው ብዬ ወደ ቤት የተመለሱ። በማግስቱ ባለቤቱ ደለለኝ እኮ ነው እንዲህ ያለሽ ስትለኝ በጣም ገረመኝ። እና ሌሊት እንቅልፍ የለውም ቀን እንቅልፍ የለውም ያጠጣል፣ አትክልት ይኮተኩታል፣ ያስተካክላል። ደግሞ ሁሉ ነገር ይሆንለታል። ሎሚያፈራል ያፈራል፣ ሎሚው፣ ፓፓየው አንበሾኩ በአይነት ነው። እውነት ትልቅ ግቢ ቢያገኘ ሰው ቀይረኝ አልኩት። እንደውም አንድ ጊዜ ይኔ ግቢ ሰፊ ስለሆነ ቀይረኝ ስለው ጎረቤቶቹ እንዲ እኛ ጎረቤታችንን አንለቅም አሉ። እና እንደዚህ በጣም ጎበዝ ሰው ነው እና በጣም ደስ ይላል። አትክልት ይወዳል ሮጦ ላትክልቱ ነው ገብቶ ላትክልቱ ነው ውሃ እንኳን እምቢ ሲሉት በግሉ ነው ያስገባው። በግሉ አስቀፍሮ በግሉ አስገብቶ አሁን ይሄ የምታዩት አትክልት ሁሉ ጠቅላላ እየሰራ ነው። ትልቅ ግቢ ቢያገኝ ትልቅ ቦታ ቢያገኝ የበለጠ ብልጽግና ይመጣል ብዬ አስባለሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ሀገር ያወጁች ነገር ነበረ። ከተረጅነት ለመላቀቅ ከጓሮ አትክልት ጀምሮ የሌማት ትሩፋት እንዲኖር፣ በዚህ ደግሞ አቶ ደለለኝ ቀዳሚ ናቸው። ጠቅላይ ሚኒስትሩ ከማለታቸው በፊት ኦልሬዲ አቶ ደለለኝ ቤት ይበላል ይጠጣላት ነው። እሱ ለእሱ ማበረታቻ ይሆናል ብዬ ነው ያሰብኩት። እሱ ቀደም ያለ ነው የጀመረው። ወደ ብዙ ጊዜ ሆኖታል። እንዳውም እዚህ አካባቢ ነበሩ ቆንጆ ሙዞች ምናምን፣ ትልልቅ ነበሩ ቆንጆ ቆንጆ አትክልቶች እና ከድሮ ጀምሮ ስለሆነ እሱ አሁን እየተበረታታ እያስተካከለ ሁሉን ነገር እያባዛ በዚች በምታዋት ግቢ ውስጥ ከውጭ የሚገዛው ነገር የለውም። እንዳውም ቃሪያ ሁሉ ነበር ብዙ ነገር ነበረ። በመካከል ትንሽ አንድ ሶስት ሳምንት ነው እንደዚህ ውሃ አጣና እነኛ ነገሮች ደረቁ እንጂ በጣም ብዙ ነገሮች ነበረው። እና ደስ የሚል አትክልት ነው። ስትገቢ ራሱ አየሩ የአትክልት አየር ነው የምታገኘው። እዚህ ግቢ ነፋሻማ ነው፣ ነፋሻማ ነው፣ ቀዝቃዛ ነው፣ ደስ ይላል። ምንጊዜ የማይሞቅም በጣም ቆንጆ ግቢ ነው። እና ታታሪ ነው። ባለቤቱም ጎበዝ ታታሪ ናት፣ ሰራተኛ ናት። ይረዳዳሉ፣ ይተሳሰባሉ በጣም ደስ ቴሩ የጓሮ አትክልትን እያበረታቱ ምግቤን በጓሮዬ ቢያንስ የምግብ ፍጆታ ከግቢ ውስጥ እንዲኖር ያወጁበት ወቅት ነው። አሁንም እንደዛው ነው። የሌማት ትሩፋት ተብሎ ይሄ ሲነገር እርሶ ምን ተሰማዎት? ኦልሬዲ ስለቀደሙ እኔ የተሰማኝ ነገር ቢኖር ያው ማስፋፋት ነው። እና ትክክልም ነው የተናገሩት ሰው በጓሮ አትክልቱ። እኔ አሁን ስመለከት አንዳንድ ሰዎች የምታቻቸው አሉ። አሁን ጓሮአቸውን አሁን ለምሳሌ ይሄ ሁሉ የምታየው ግቢ አሁን ይሄ አሁን አጠገቤ ያለው ብትገቢ በሸክላ ነው። ሸክላ በሸክላ ያነጠፉበታል ግቢያቸው። እንደዛ ከማድረግ እንደዚ ያድርገው ብንጠቀም የራስን ምግብ የራስን ራሳችን ከወጪ እንድናለን። እኔ ምናልባት እንደው ሌላው ሌላው እንኳን ድሮም አለ ጎመንና ቃሪያው ይሄ ጤና አዳሙ አንዳንድ ጥቃቅን ነገሮች አሁን እርግጠኛ ነኝ ጎመን መግዛት ካቆመች አንድ ሶስት ዓመት በላይ ይሆናታል። እርግጠኛ እሷ ልትናገር ትችላለች። ስንፈልግ ከዚሁ ቀነጣጥሰን ነው የምንመግበው። እና አሁን አዲስ እየተከልኩት ነው። የመጀመሪያው አርጅቶ አብቅቷል። እና አንድ ጊዜ ትንሽ ውሃ ቆሞ በመሃል አንድ ሶስት ሳምንት ያህል አንድ ወር ያህል ውሃ ተበላሽቶብን በቦቴ ሁሉ አንጥቼ ቅድም ተናግረዋል እኮ በቦቴ ሁሉ አንድ አራት መቶ ብር ነው ምናምን ከፍዬ በቦቴ ሁሉ አስገልብጫለሁ። አነስተኛ ቦቴ አንጥቼ እና እስከዛ ድረስ ደርሰናል እና የደረቀብኝ በዛን ጊዜ ነው። እነዚህ አንዳንድ ጣሳዎች ደርቀው የሚታዩት አሁን ግን ያው ችግኝ እዚህ ጋር አለኝ። ጎመን ነው ይሄ ያፈላሁት። ይሄንን ጎመን አሁን ሲደርስ በደረቀው በደረቀው ቦታ እተካለሁ። መተካካት ማለት ነው እና እንደዛ። ስለዚህ ጎመኑም ሎሚውም ከጓሮ ነው ከጓሮ ሁሉም ነገር ከጓሮ ነው። ሎሚማ ያው ምን እናደርገዋለን? ሽያጭ ነው። በደንብ ነው የሚያፈራው። አዎ። እዚህ ድሬ ሞል ላይ አንድ ካፌ አለ። ማይክ ነው ካፌ ማይክ የሚሉት፣ እሱ ነው በደንብ የሚገዛኝ። እና ደውለው እንደውም ይጠሩኛል ሎሚ አምጣልን ይላሉ አሁን በቅርብ ቀን ተደውሎ ተጠይቄ ያለሁ ግን አሁን ሎሚ ብርቱካንም አለ ብርቱካንም አለ ብርቱካን እንደውም ዘንድሮ ብዙ ነው የሸጥኩት አንድ ነጋዴ ያለች እዚህ አንበጣ መከላከያ መስሪያ ቤት ጋር እሷ ዘጠና ዘጠና ብር ነው የተረከበችኝ ኪሎ ጥሩ በጥሩ ገበያ ነው ዘንድሮ የሸኩት ብርቱካን ሙዝም አለ ወይን አለኝ ወይኑም እንደዚሁ ነው የተሸጠው እና ወይም ዘጠና ዘጠና ብር ነው መሰለ ኪሎ የሸጥኩት ወይም ብዙ ሸቅ ያለሁ ዘንድሮ። የአቶ ደለለኝ የረጅም ጊዜ ጓደኛሞች ነን፣ ጎረቤት ነን። ለረጅም ዓመታት አብረን ኖረናል። ደለለኝ እንግዲህ በአብዛኛው ጊዜውን እዚህ ላይ ያሳልፋል። ከስራ ውጭ ሲመጣ እዚሁ ላይ ነው። እንደ ሌላው ሰው ሄጅ ውጭ ለዝናና አይልም። መቶ አትክልት ላይ ነው። ቀድሞ የጀመረው እሱ ነው። እንዲሁም የጓሮ ልማትን የጀመረው እሱ ነው። እዚህ አካባቢ ሌላ ማንም የለም እንደሱ ጊዜውን እሱ ላይ የሚያሳልፍ። ለእኛ ብርቱካኑም ይመጣልናል፣ ሙሎም ይመጣልናል ፓፓዮ፣ ሙዝ ሁሉ አለው፣ እና ሁሉን ነገር ከግቢው አያጣም። ጎመኑም፣ ሁሉም ባለቤቱም ታታሪ ነች፣ እሱም ታታሪ ነው። እና ሁሉ ነገር አለ ግቢ ውስጥ ብታይ፣ ጎመንም አለ ሁሉ ነገር። ከጓሮ ነው የጀመረው። እንደውም እሱ ነው ከዚህ ጠቅላይ ሚኒስትሩ ከማለታቸው በፊት ቀድሞ የጀመረው እሱ ነው። አዎ፣ እዚህ ግቢ ስትገቢ፣ እንደ አየሩ እውነት፣ የብርቱካኑ ሽታ የሎሚው ሽታ ይቀበልሻል ስትገቢ እና ደስ የሚል እንትን አየር ነው ያለው እና ከውጭ በሙቀት ሰዓት ስትገቢ ቀዝቃዛ አየር ነው እዚህ ግቢ የምታገኘው። እና በጣም ታታሪዎች ናቸው፣ ሁለቱም ጎበዞች ናቸው። ደከመን ሰለቸን አይሉም፣ እና በጣም ሰራተኞች ናቸው፣ ይሰራሉ። ስለዚህ ከእጃቸው በልታቸው አልጠጥታቸዋል። በጣም በጣም ምንም አልቀረብን፣ ብርቱካኑ፣ ሎሚው፣ መንደሪኑ። አሁን የለም እንጂ እዚህ ጋ መንደሪን አለ ወቅቱ ሲደርስ ብቻ ወቅቱ ሲደርስ ሁሉም ነገር አለ። ጎመን አለ። እዚህ ጋር አሁን እንደምታየው ሙዝ አለ። ሁሉ ነገር አለ። ስራ ሰዎች እንዳሉት ቅድም ቤታቸውን በሸክላ ከማሳመር ይልቅ እንደዚህ አይነት አትክልት ቢተክሉበት ተጠቅመውም ወደ ውጭም ሊያወጡት ይችላሉ ብለውኛል ምንድን ነው የሚፈልገው ያንን ለማድረግ ፍላጎት ዋናው የራስ ኢኒሺየቲቭ ያስፈልጋል ፍላጎት ያስፈልጋል ለስራ ሌላው ደግሞ አትክልት ማለት ልጅ ማለት ነው ልጅ ለምሳሌ አልሚ ምግብ ካልሰጠሽው ካልተንከባከብሽው በህፃንነቱ ሊቀጭጭ ይችላል አታክልትም እንደዛው መንከባከብ ያስፈልገዋል እንክብካቤ ያስፈልገዋል ከገንደ ተስፋ የፍየል ፍግ ገዝቼ አመጣለሁ አንድ ደግሞ አዳነች አዳኑ አየለች አየለ የምንላታለች አዳኑ አየለ ወደ ገንደር ጌ እሷም የፍየል ፍግ ታመጣልኛለች በራሷ ጊዜ ከገንደር ጌ ታመጣልኛለች እዛ ጎረቤቶቿ አላቸው ብዙ ፍየሎች ከዛ ይመጣልኛል እዚህ ደግሞ የዶሮ የምታረባ ሴትዮ አለች። እና እሷ ዶሮ የምታረባው ያንን የዶሮ ፍግ በነፃ ትሰጠኛለች። ያው እዛ ጋ ቀብሬዋለሁ። አሁን ፈርቲላይዘር እንዲሆን ራሱ ኮምፖዝ እንዲሆን ቀብሬዋለሁ እና እሱ እንትን ሲል አሁን እያወጣው እንትን አደርገዋለሁ እና እንክብካቤ ነው። አትክልት እንክብካቤ ያስፈልጋል። ውሃ ያስፈልገዋል። ውሃ ለምሳሌ በሳምንት የሚፈልጋል፣ በአስር ቀኑ የሚጠጣለ፣ ሎሚ እስከ አስር ቀን ድረስ ይችላል። ፓፓዬ አንድ ሳምንት እንደዛ ነው። ጎመኖቹ ናቸው ምናልባት በአምስት ቀን በሶስት ቀን እናጠጣ ብንል፣ ጎመንና በርበሬ ወደ መያዝያና ወደ ግንቦት ላይ በጣም ሙቀቱ በሚጨምር ጊዜ አሁን ከመጋቢት ጀምሮ በጣም ውሃ ያስፈልገዋል አትክልቱ፣ እንጂ ብዙም ይሄን ያህል ብዙም የሚያስቸግርም ነገር የለው። ስለዚህ አቶ ደለለኝ እንግዲህ እርስዎ በልተውለትም እንደገና ደግሞ ጥሩ አየርም ነው ያለው። አየሩ ያው የታወቀ ነገር ነው። አሁን ለምሳሌ ይሄ አንበሾክ፣ ይሄ የምታየው ትልቁ አንበሾክ፣ ኪኒን ዛፍ መትከል ይቻላል። ይሄ አቡካ ነው የሚበላ ነው። ይሄም ካሽሚር ነው መሰለኝ የሚሉት በሌላ ስሙ ሳይንሳዊ ስሙ እንደዛ መሰለኝ ካሽሚር ነው የሚባለው፣ እንጃ ካልተሳሳትኩ። እኛ በዘልማድ አቡካ እንለዋለን። እሱም የሚበላ ነው፣ ግን ራሱ ሁለት ጥቅም ነው የሚሰጠው። አንደኛ አየሩንም ኤር ኮንዲሽን ነው ራሱ፣ የአየሩንም ያቀዘቅዛል። ሁለተኛ ፍሬውም ሲደርስ ፍሬውን እንለቅምለታለን እንበላለታለን። እና ሁለት አይነት ጥቅም ነው ያለው። ሁሉም ዛፉ ብርቱካኑም እንደዚሁ ነው፣ መንደሬኑም እንደዚሁ ነው፣ አየሩንም ያቀዘቅዝልናል ፕላስ ደግሞ ፍሬው ደግሞ ሲደርስ ፍሬውን የምንመገበዋለን ማለት ነው። መድኃኒትም አለ አለን ለመድኃኒት የሚሆን ለምሳሌ ሩማንም መድኃኒት ነው ነው አው እምቺ መድኃኒት ቅጠል አለ የምቺ መድኃኒት ቅጠል አንድ ሶስት ቦታን ያለኝ አለኝ ውጪ ሁሉ አለ ተክያለሁ። እና የተለያዩ ነገሮች አሉ በቃ እና ለመድኃኒትና ለምግብነት የምንገለገልባቸው ናቸው እንጂ ከዛ ውጪ ምንም ነገር አይገኝም። ውጭ ካጥር ውጭ ብቻ ካጥር ውጭ አበባ አለ። ሌላ ደግሞ አንድ የሆነ አንዳንድ ሺህ ብር ገዝቼ ሁለት ዛፎች እነዛ ግሪን ዛፎች የተከልኳቸው አሉ።